ርእሰ አድባራት ደሴ ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን በወልዶ ውሕድ ሰንበት ትምህርት ቤት አዘጋጅነት ወደ ቦሩ ቅድስት ስላሴ ቤተ ክርስቲያን ጉዞ ተካሂደዋል። የጉዞ መርሃ ግብሩ በማህበር ጸሎትና በሰላም ነኢ በሚሉ የመግቢያ መዝሙር ከተጀመረ በኋላ በመጋቢ ሐዲስ መምህር ኃይለ ማርያም ዘውዱ አጠር ያለ መክፈቻ ትምህርት የተሰጠ ሲሆን አዲሱ ስርዓተ ትምህርትን አስመልክቶ ከፍተኛ ትኩረት ተሰጥቶት እንዲሰራበት ሲሉ አሳስበዋል። በመቀጠልም ምክረ አበው በመጋቢ ሐዲስ መምህር ተስፋ ማርያምና በቦሩ ደብረ ብርሃን ቅድስት ስላሴ ቤተ ክርስቲያን የሐዲሳትና ብሉያት ትርጓሚ መምህር በሆኑት አባ ተክለ ሐዋርያት አገልጋይነትንና አገልግሎትን ባተኮረ መልኩ ሰፊ ሀሳቦች ቀርበውበታል። ከመሳረፍት በኋላም የቀጠለው መርሃ ግብራችን የሰንበት ትምህርት ቤታችን መምህር የነበሩትን መምህር አያሌውን ዝክረ አያሌው በሚል ርዕስ ከነበረ አባላት ከራሳቸው አንደበት ምስክርነትን ሰምተናል። በተጨማሪም ስለ ቤተ ክርስቲያናችን ወቅታዊ ጉዳዮች፣ ስለ ክርስቲያናዊ ማህበራዊ ህይወት፣ ስለ ክርስቲያናዊ ማህበራዊ ሚዲያ አጠቃቀም እና ስለ ኦርቶዶክሳውያን ዝማሪያት ሰፋ ያሉ ውይይቶችን በነባር አባላት እና በወጣት አባላት አካሂደናል። የመፍትሄ ሀሳቦችም ተቀምጠውበት የጉዞ መርሃ ግብሮ በጸሎት ተፈጽሟል።